በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። የክርስቶስ ቤተሰቦች የደሙ ፍሬዎች የወላዲተ አምላክ የድንግል ማርያም ያስራት የቃል ኪዳን ልጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒታችን ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላቸዋለሁ። በያላችሁበት የእግዚአብሔር ሰላም ብዝት ትርፍርፍ ይበላችሁ። ኢትዮጵያውያንና ውድ ኤርትራውያን ባለማዕተቦች የደሙ ፍሬዎች እንግዲህ እንደተለመደው ዛሬም መካሪ አስተማሪ ጠቃሚ የሆነ ነገር ነው። ቻናሉ የሚተላለፍበትና ቪዲዮውን እስከ መጨረሻ ድረስ ተከታተሉት። እንግዲህ ከዚህ በፊት በነበረንም አገልግሎት የአምደው ቅዱስ ሚካኤልን ቆይታ ከብዙ በትንሹ ለማሳየት ሞክር ያለውኝ። አሁንም እንደዚሁ ደግሞ ዛሬ ደግሞ የምንማማረው ስለ ጸሎት ነው ማለት ነው። እንዴት ነው መጸለይ ያለብን? እንዴት እየጸለይን ቢያንስ እንደውም በቀን ሰባት ጊዜ መጸለይ ባንችል ጠዋትና ማታ ያለውን ጠዋት ወደ ስራ ከመሄዳችን ወይም ደግሞ ስራ ከመጀመራችን በፊት ወይ የሆነ ጉዳይ ለማስፈጸም ከመነሳታችን ከመሄዳችን በፊት የሰው ልጅ እንዴት ብሎ ምን ብሎ ጸልዩ መውጣት እንዳለበት በማለዳ መጸለይ መጽሐፍ ቅዱሳዊ ነው? ወይ ነው ስለ ዝም ብሎ ሰው ያመጣው ነው የሚለውን ከመጽሐፍ ቅዱስም አይተን ተመልክተን ገብቶን ተረድተን ጸሎት አድርገን እንድንወጣ ማታ ደግሞ ወደ ቤት ስንገባ ከመተኛታችን በፊት ሌሊቱ እኛ ስንተኛ የማይተኛ ጥላት አለብንና ሌሊቱ የሰላም ሌሊት የአይቆም ሌሊት እንዲሆንልን ማታ እንዴት ብለን መጸለይና ቀጥቅጠን አስረን መተኛት እንዳለብን ጠዋትም እንደዚሁ ሰግደን ጸሌን ቀጥቅጠን መተኛት ወይም ደግሞ መውጣት እንዳለብን እነማን ምን ያደርጉ ነበር የሚለውን ያለምንም ምክንያት እንደዝም ብሎ ቤተክርስቲያን የምታስተላልፈው መጽሐፍ ቅዱሳዊ ያልሆነ አይደለም። እያንዳንዱ ነገር ከመጽሐፍ ቅዱሱ የወጣና የሚወጣ ነው። ስለዚህ ዝም ብለን መጸለይ ስላለበት ብቻ ሳይሆን መጽሐፍ ቅዱሳዊ ነው ወይ? እነማን ተጠቀሙበት? እነማን ይጸልዩ ነበረ? እነማንን ነው አርአያ ምሳሌ ማድረግ ያለብን? የሚለውንም መመልከት ስላለብን ነው። ከዛ በፊት ግን እንግዲህ ውድ አድማጭ ተመልካቾቼ፣ ባለፈው በነበረን ጉዞ ምክንያት ብዙ ሰዎች ማለት ጉዞ ላይ መጥተው ያልሄዱ አሉ። በጣም ትንሽ አስቸጋሪ ነገር ነበረ። በእናንተ ፊት እንግዲህ ከቤታቸው ወጥተው ከኛ ጋር መጓዝ ያልቻሉትን ሰዎች ይቅርታ ጠይቃለሁ። ማለትም ትልቅ መኪና ታዞ የታዘዘው መኪና ሳይሆን የተመደበልን መኪና ቀይረውብን ነበር እና በዛ በጣም ብዙ ጭቅጭቅ ነበረ፣ እናንተ ያላውቃችሁት እኔ የማውቀው ማለት ነው። በዛ ምክንያት ሰዎች ሊቀሩ ቀርጥ ችለዋል ማለት ነው እና እንደ ቪዲዮ የምታዩ ቤተሰቦቼ ያለውን ችግር የነበረውን እንድትረዱ ስለፈለኩኝ። ሌላው ደግሞ ምንድን ነው ሰው የሚገርማቸው ነገር ማስታወቂያ ከተሰራ በጣም ቆይቷል፣ ግን ሰው ሲደውል የነበረው በዋዜማው የዕለት ለት የደወላለ እና እንደዚህ አይነት እንትን ባን ለነገሮች ቦታ አትኩረት ብንሰጥ ይሄ መንፈሳዊ ህይወት ስለሆነ ቀድመ ዝግጅት ብናደርግ የሚለውንም በዚሁ ላሰምርበት ወይም ላስተላልፍ ስለፈለኩኝ ነው። እንግዲህ ጠዋት በማለዳ ተነስተን እንዴት ነው መጸለይ ያለብን? እነማን ሲጸልዩ ነበር የሚለውን ስንመለከት ቅዱስ ዳዊት እንዲህ ይላል እ መጽሐፍ ቅዱስን አብነት አድርገን ስንመለከት የሰው ልጅ በጠዋት በማለዳ ተነስቶ መጸለይ እንዳለበት እንዲህ ይል ነበረ መዝሙረኛው ቅዱስ ዳዊት መዝሙር አምስት ቁጥር አንድ ጀምረን እስከ መጨረሻ ያለውን ስንመለከት በጧት እንዴት ምን ብለን መጸለይ እንዳለብን የሚያመለክተን ነው ማለት ነው። እሱ ይጸልይ የነበረው ጸሎት ነው። አሁን እኔና እናንተ ምን ጸለዩ። ይህንን ጸሎት እንግዲህ አጋንንት፣ እርኩስ መናፍስት ውስጥ ጸዋጋን አጋንንት፣ አስማትና ሟርት፣ መተት፣ ድግምት፣ እርኩስ መንፈስ፣ አጋንንት የሚፈርሱበት ነው የሚፈርሱበት ነው። ይህንን ስንሰማ ውስጣችን ደስ የማይለው በውስጣችን ያደረ መንፈስ ካለ ደስ አይለውም ማለት ነው። ምክንያቱም ተጋርሏችን ከስጋና ከደም ጋር አይደለም ከርኩሳን መናፍስት ከማይታዩት ከጨለማው ገዥ ጋር ስለሆነ ይሄ ደግሞ እሱን የሚያቃጥለው የሚያፈርሰው ስራውን የሚያፈርስበት መንፈሳዊ ሰይፋችን መንፈሳዊ መሳሪያችን ስለሆነ ደስ አይለውም። እና ይሄንን ሁል ጊዜ ጸልዩት። እንደ ይህንን መዝሙር አምስትን ሁል ጊዜ ብትጸልዩት በጣም ጥሩና ጠቃሚ ነው። እንዴት ነው እያልን የምንጸልየው? እንዴት ነበር እያለ ሲጸል እየነበረው የሚለውን ስንመለከት እንዲህ ይላል። አቤቱ ቃሌን አድምጥ ይላል። ምን ይላል? አቤቱ ቃሌን አድምጥ፣ ጩኸቴንም አስተውል፣ የልቦናያን ቃል አድምጥ ንጉሴና አምላኬ ሆይ። አቤቱ ወደ አንተ ጸል ያለሁና ወደ ማን ጸል ያለሁ ወደ አንተ ጸል ያለሁ በማለዳ ቃሌን ስማኝ አለ። በማለዳ ምንን ስማኝ ቃሌን ስማኝ። እንግዲህ በማለዳ ከመኝታችን ነቅተን ተነስተን በማለዳ ወደ እግዚአብሔር መጸለይ፣ መስገድ፣ መቀጥቀጥ ታሰር እያልን ርኩሳን መናፍስትን መቀጥቀጥና ማሰር እንዳለብን፣ ቃሌንም ጩኸቴንም አድምጥ ጸሎቴንም ስማ እያልን ወደ እግዚአብሔር መማጸን እንዳለብን ቅዱስ ዳዊት አስተምሮናል። ወይም ደግሞ እሱ ሲጸልየው የነበረ ጸሎት ነው ማለት ነው። በማለዳ አለ፣ በፊትህ እቆማለሁኝ። በማለዳ በፊትህ እቆማለሁ። በማለዳ ምን እላለሁኝ አለ፣ በማለዳ በፊትህ እቆማለሁ እገለጥልሃለሁም። ማለት በአንተ ፊት እታያለሁ ማለትም አንተ በደልን የሚወድድ የአምላክ አንተ በደልን የሚወድ የሚወድድ አምላክ አይደለህምና ክፎችን ከአንተ ጋር አያርዱም። ክፎች ከማ ጋር አያርዱም? ክፉዎች ከአንተ ጋር አያድሩም። አመፀኞችም በአይኖች ፊትም አይኖሩም። አመፀኞች ክፉ የሚያደርጉ መጠትን የሚያደርጉ ክፉ አድራጊዎች ክፉ አሳቢዎች ወደ ክፉ ልቦናቸው እግራቸው የሚሄድ በፊትህ ምን አይሉም አለ አያድሩም። ሐሰትን የሚናገሩ ሁሉ ሐሰትን የሚናገሩትን ሁሉ ምን ትላቸዋለህ አለ ትጠላቸዋለህ አለ በእግዚአብሔር ዘንድ ሐሰት የሚናገር ምላስ፣ ሐሰት የሚናገር አንደበት፣ ሐሰት የሚመሰክር በሐሰት የሚመሰክሩ በሐሰት የራሳቸው ባልሆነ ገንዘብ በሐሰት ተነስተው ሰውን የሚከሱ ቀንና ጊዜ ስለገጠማቸው ነገሮች ስለተመቻችላቸው ርኩስ መንፈስ አጋርንት ለኃጢአታቸው ስላመቻችላቸው ብቻ ሐሰትን የሚናገሩ በሐሰት ሰውን የሚገፉ የራሳቸው ባልሆነ ነገር ሁሉ ላይ ሊሰለጥኑ የሚፈልጉ ሰዎች ስላሉ ሐሰትን የሚናገሩ ሐሰተኞችንም ሁሉ ክፉዎችንም ሁሉ ይጠላልና፣ እግዚአብሔር ክፉ አድራጊዎችን ሁሉ ጠላህም፣ ሐሰትን የሚናገሩ ሁሉ ትጠላቸዋለህ አለ። ደም አፍሳሹንም ሸንጋዩንም ሰው እግዚአብሔር ይጸየፈዋል። ደም አፍሳሹንና ሸንጋይ የሆነው ሸንጋይ ማለት አታላይ፣ አስመሳይ የሆነው ሁሉ ማን ይጠለዋል ማለት ነው? እግዚአብሔር ይጠለዋል ማለት ነው። ብዙ ሰዎች ጎረቤቶቻችን፣ በዙሪያችን ያሉ ሰዎች በምላሳቸው እየሸነገሉ ልቦናቸው ግን በእኔና በእናንተ ክፋትን የሰነቀ ክፋትን የሚቋጥር ሰው ስላለ በእግዚአብሔር ዘንድ ምን ያሉ ናቸው ማለት ነው? የተጠሉ ናቸው። ክፉ አድራጊዎችን። እኔ ግን በምሕረትህ ብዛት ወደ ቤት እገባለሁኝ። ደም አፍሳሹና ሸንጋዩን ሰው እግዚአብሔር ይጸየፈዋል። እኔ ግን በፊትህ በምሕረትህ ብዛት ወደ ቤትህ ወደ ቤተ መቅደስህ እገባለሁኝ። በቤተ መቅደስህ እሰግዳለሁ አንተን በመፍራት በቤተ መቅደስህ ምን እላለሁኛለ እሰግዳለሁኝ። ማን ነው ያለው? ቅዱስ ዳዊት ነው ያለው። ስለዚህ የሰው ልጅ መስገድ አለበት። ጸሎት ሲባል ዝም ብለን መጽሐፍ ቅዱስ ወይም ደግሞ መዝገበ ጸሎት መዘርጋት ብቻ ሳይሆን መስገድ አለበት የሰው ልጅ። በእግዚአብሔር ፊት መንበረከት መቻል አለበት፣ መስገድ አለበት። ስንሰግድ ስንንበረከክ፣ እርኩስ መንፈስ በውስጣችን ያለው እርኩስ መንፈስ አንደኛ ያልተጋለጠ ከሆነ ይጋለጣል። ያልታዘዘ ከሆነ ስንሰግድና ስንጸልይ ስንቀጠቀጥ፣ በመቅጠሪያ በስግደት ስንቀጠቀጠው ምን ይላል ማለት ነው ይታዘዛል፣ ምስጢር ያወጣል። አሁን የሚስጥር መተቶች አሉ። ሚስጥር እንዳያወጡ፣ እንዳይናገሩ፣ ሚስጥራቸው እንዳይጋለጥባቸው በሚስጥር የሚላኩ በተለያየ ጸበል ጠጥተው የሚላኩ አሉ። መንፈሳዊ ሆነው በደፍተራ የተላኩ አሉ። ለምሳሌ ጸሎትን የተለማመደ መንፈስ አለ። ስለዚህ ጸሎትን ጸልየው ስለሆነ የሚልኩት ወይም ደግመው የሚልኩት እናንተ ምን ማለት መቻል አለባቸው? መስገድና መቀጥቀጥ መቻል አለባቸው። መስገድ መጠጠር መስገድ መጠጠር። ምክንያቱ የተላኩት በጸሎት ስለሆነ በጸሎት ስለተላኩት መንፈሳዊ የሆነው የተላኳሉ። ስለዚህ ጸሎት በምታደርጉ ጊዜ ምን ያደርጋችኋል ማለት ነው። አዚም ይሆንባችኋል፣ ያዳፋችኋል። አምሯችሁን፣ ህሊናችሁን ምን ይላል ማለት ነው? ይበትነዋል ማለት ነው። ስለዚህ ምን አይልም፣ ቶሎ አይታዘዝላችሁም፣ አይታዘዝም፣ አይገዛም። ምን ማድረግ አለብን? እነሱ መቁጠሪያ ስለማይቀጠቅጡ ወይም ስለማይሰግዱ እኔና እናንተ ለየት ብለን መቅረብ አለብን። የተዋህዶ ልጆች ልብ አድርጉት፣ ስሙ፣ አስተውሉ። በመቁጠሪያና በስግደት ምን የምንቀጠቅጠው ከሆነ እኛ ለየት ብለን እና ከነሱ ተሽለን ከተገኘን መንፈሱ በዛ በኩል በዛ መስመር ይያዛል ማለት ነው። ይያዛል፣ ይጋለጣል፣ ይታሰራል። አንተ አንተን በመፍራት በቤተ መቅደስህ እሰግዳለኋል። አያችሁ፣ በቤተ መቅደስህ እሰግዳለሁ ማለት የግድታ ቤተ መቅደስ ብቻ ሳይሆን ለእግዚአብሔር ብለን ለይተን የምንሰጠው ቦታ አለን። በቤታችን ባለን ቤት ላይ ባለን ቦታ ላይ ግድግዳ ላይ ስዕላድ ነው ወይም ደግሞ ስዕለ ቅዱሳንን ቅዱሳን ስዕላትን ምን እናደርጋለን ማለት ነው አስቀምጠን በተለየ መንገድ ለእግዚአብሔር የምንሰጠው የአምልኮትን ስርዓት በዛ ስንፈጽም እግዚአብሔር በዛ ይገኛል ማለት ነው። ስለዚህ በቤተ መቅደስህ ምን እላለሁ ወይ ብሏል? እሰግዳለሁ። እየጸለይን መስገድ፣ እየጸለይን መቀጥቀጥ፣ እየጸለይን መንበርከክ መቻል አለብን ማለት ነው። አያችሁ፣ አቤቱ፣ በጽድቅህ ምራኝ እያልን፣ ጥበብህን ማስተዋልህን አድለኝ እያልን፣ ምን ማለት አለብን? መጸለይ አለብን። ስለ ጥላቶቼ መንገዴን በፊትህ አቅና በአፋቸውም እውነት የለምና ስለ እነማን ስለ ጥላቶቼ ደስ እንዳይላቸው ጥላቶቼ ደስ እንዳይላቸው አቤቱ በፊትህ ስለ ጥላቶቼ መንገዴን አቅናልኝ ጥበብንና ማስተዋልን አድልኝ ወደቀልን ባሰብነውና እኛ ባቀርነው ልክ አደረግነው ህይወቱን አበላሸነው ወይም ህይወቷን አበላሸናት ብለው እንዳይመጻደቁ አምላኩ አጋኙ ወዴት አለ የሚጸልየው ጸሎት የሚያመልከው አምላክ ወዴት አለ? ያዳ ነው ብለው እንዳይመጻደቁ። ስለ ጥላቶቼ በመንገዴን ምን በላለ በፊትህ አቅናልኝ፣ በፊትህ ሞገስ ሆነኝ፣ በፊትህ ለምስክርነት አቁመኝ። ልባቸው ክፉና ሐሰት ስለተሞላበት ጉሮሯቸው አለ የተከፈተ መቃብር ነው፣ ጉሮሯቸው የተከፈተ መቃብር ነው። የተበላሽ ካፋቸውን የሚወጣ ክፋት ነው ክፋት ነው ጥፋት ስለሆነ፣ በምላሳቸው ይሸነግላሉ። በምላሳቸው ምን ይላሉ? ይሸነግላሉ። አቤቱ ፍረድባቸው በነገረ በነገር ሰሪነታቸውም ይውደቁ። አያችሁ ነገረ ሰሪዎች አሉ ነገር ሐሰትን በመናገር የሚከሱ ከሳሾች ስላሉ ሐሰተኞች አጥፊዎች ስላሉ ማለት ነው እንደ ሐሰታቸውን ብዛትም አሳዳቸው አቤቱ፣ እነርሱ አሳዝነውሃልና። በፊቱ ምን ብለውታል? እግዚአብሔርን አሳዝነውታል። ምክንያቱም የሰው ልጅ ክፉ ሲሰራ ሰውን ብቻ አይደለም፣ ሰውን አሳዘነ ማለት እግዚአብሔርን አሳዘነ ማለት ነው። ሰውን ገደለ ማለት ሰውን አሰረ ማለት የእግዚአብሔርን ቤተ መቅደስ አቆሸሽ ወይም ደግሞ እግዚአብሔርን ቤተ መቅደስ አፈረሰ ማለት ነው። እግዚአብሔርን ቤተ መቅደስ የሚያፈርስ ደግሞ እግዚአብሔር ምን ይላል ማለት ነው? ይጸየፈዋል ማለት ነው። በአንተ የሚታመኑ ሁሉ ግን ደስ ይላቸዋል። እግዚአብሔርን የታመኑ ሁሉ ምን ይላሉ ማለት ነው? ደስተኛ ይሆናሉ፣ ሀሴትን ያደርጋሉ። ስምህን የሚወዱ ሁሉ በአንተ ይመካሉ። አንተ ጻድቁን ትባርከዋለህ ከአንተ አንተ ጻድቁን ትባርከዋለህ እያለ ቅዱስ ዳዊት በማለዳ ይህንን ጸሎት ይጸልይ ነበረ። በማለዳ ማለት እንግዲህ ጠዋት 11 ሰዓት ላይ ተነስተን ወደ ስራ ከመግባታችን ወይም ምንም ነገር ከማከናወናችን በፊት እግዚአብሔርን ምን ማለት አለብን ማለት ነው። በምስጋና እና ወደ እሱ እጆቻችንን በመዘርጋት አይኖቻችንን በማግናት ጉልበቶችንን ጉልበቶቻችንን በማንበርከቅ በእጆቻችን ጉልበቶች በእግሮቻችን ጉልበቶች በልቦናችን ጉልበት በእግዚአብሔር ፊት ተንበርክከን የምንጸልየው ጸሎት አሁን ካየናቸው ሁሉ መከራና ከሐሰተኞች፣ ከክፉዎች፣ ከአጥፊዎች፣ ከደም አፍሳሾች ይጠብቀናል፣ ይታደገናል። በውስጣችን ያለ እርኩስ መንፈስ አጋንንት ይጋልጣል፣ ስራቸውም ሁሉ ይፈርሳል ማለት ነው። እሺ በማታስ ምን እያንን ጸልይ? ማታስ በጸሎት ሰዓት እንዴት ነው የሰው ልጅ መጸለይና ከመተኛቱ በፊት ለእግዚአብሔር ምስጋና አቅርቦ ወይም ደግሞ ጠባቂ መንፈስ ቅዱስ እንዲላክልን እኛ ስንተኛ የማይተኛው እግዚአብሔር የማያንቀላፋው እግዚአብሔር ጠባቂ መላክን ጠባቂ መንፈስን እንዲልክልን መንፈስ ቅዱስ ወደኛ እኛ እንዲቀርበን ራእይ፣ መልካም ህልም እንድናይ አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 26 ቁጥር 39 ስንመለከት አምላካችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ መከራ እንዳለበት፣ አመፅ እንዳለበት፣ ገዳይ እንዳለበት፣ ነፍሰ ገዳዮች እንዳሉ፣ የሰው ልጅ የሚገፉ እንዳሉ ሁሉ ሲያመለክት ጸሐፍት፣ ፈሪሳውያን የአይሁድ ወታደሮች ሊይዙት በመጡ ጊዜ ሐዋርያቱን እንዲጸልዩ እሱ ጸሎትን ባርኮ በዛን ጊዜ ለሐዋርያት፣ ፍጻሜው ግን ለሰው ልጅ ሁሉ መከራ እንዳለበት በዚህ ዓለም ሲኖር ከሳሽ እንዳለበት በሐሰት እንደሚከሱን እንደሚያንገላቱን መከራ እንደሚያጸኑብን ነፍሳችንም እንደምትጨነቅ ነፍሳችን፣ ስጋችን እንደሚጨነቁ ስጋችን በቁስለ ስጋ በቁስለ ነፍስ ቁስለ ደዌ ቁስለ ደዌ ስጋ ደዌ ነፍስ እንዳለብን ሲያመለክት ኢየሱስ ክርስቶስ በጌቴ ሰማኒ ሶስት ሰዓት ላይ ተንበርክኮ በግንባሩ ተደፍቶ ይላል። በግንባሩ ወድቆ ይጸልይ ነበረ። ይሄ ሰግዶ ማለት ነው። ሰግዶ ስግደት አሁን የመጣ አይደለም። እራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ አሁን ስትመለከቱ አብዛኛውን አገልጋይ ለስግደት ያልታደለ ነው። ለመቀጠል አጋንንትን ለመገሰጥ ሳይሆን ከአጋንንት ጋር ተባብሮ ለመስራት ነው የታደለው፣ ማለት ነው ልቦናው ወደዛ ነው፣ ጊዜው ወደዛ ላይ እያጠፋ ያለው እና እኔና እናንተ ይህንን ቪዲዮ በቀናነት ስንመለከተው፣ መስገድ ማለት እኛ ያመጣ ነው አይደለም፣ እራሱ አምላካችን ሰግደን ጥላታችንን ማሸነፍ እንዳለብን በስጋ በነፍስ መከራ እንደሚገጥመን ከዚህ ዓለም መከራ ጭንቀት ሐዘን በዚህ ጸሎት እንደምናልፍ አምላካችን እንደሚረዳ ስጋችን ቢንገላታ እንኳን ነፍሳችን ግን የእግዚአብሔር እንደሆነች ነፍሳችንን ርኩስ መንፈስ እንደማያገኘው በድል እንደምናሸንፈው በድል እንደምንወጣው አምላካችን መድኃኒታችን ራሱ ኢየሱስ ክርስቶስ በሐድስ ኪዳንም በኦሪት የነበረውን ስርዓት በሐድስ ኪዳን ደግሞ ራሱ አምላካችን ሰው ሆኖ በመለኮታዊ ስልጣኑ ሞት እንዲል ሲያደርግ በስጋዊ ደግሞ ስጋን መዋዱን ሲያመለክት ደግሞ ስጋ ለባሽ የሆነ ሁሉ መስገድና መጸለይ እንዳለበት፣ ፈተና መከራ እንደሚመጣበት፣ ብዙ ውጣውረድ እንዳለበት፣ ከሳሽ እንዳለበት እርኩስ መንፈስ ሰዎች ላይ ክፉ ሰዎች ላይ አድረው የአስቆረቱ ይሁዳ ላይ እንዳደረ ሁሉ የአስቆረቱ ይሁዳ ቃኤል ላይ እንዳደረ ሁሉ የቃኤል ልጆች አሉ የአስቆረቱ ይሁዳ ልጆች ተረፈ ይሁዳዎች እንዳሉ ተረፈ ቃኤሎች እንዳሉ ሲያመለክተን እሱ ደግሞ እነዛን ተረፈ የጥፋት ልጆች የጥፋት ልጆችን የጥፋት መልእክቶችን መተትና አስማትን፣ ድግምትን፣ ሟርትን ሁሉ የምናፈርሰው በጸሎት፣ በስግደት፣ በጾም በመቀጠቅ ስለሆነ ምን ብሎናል ማለት ነው፣ አሳይተናል። ስለዚህ እን የተመቻችው ሰባቱንም የጸሎት ሰዓት ጊዜያት ብንጠቀም ያልተመቻችሁ ግን ጠዋትና ማታ እነዚህን ጸሎቶች እነዚህን ጸሎቶች መጸለይ መቻል አለብን፣ እንዳንዘናጋ ማለት ነው። ማታ ከስራ ስንገባ ሰላም ያዋልከኝ አምላኪ ሆይ አመሰግናሃለ፣ ወይ ስላደረክልኝ ስለምታደርግልኝ ነገር ሁሉ ጌታ ሆይ ክብር፣ ምስጋና፣ ውዳሴ ላንተ ይሁን እያልን ማቅረብ አለብን። እኔ ከማላውቀው ጥላቴ ከሸመቀው፣ ከመተትና ከአስማት ከሟርትና ከድግም ተጠብቀኝ፣ አድናኝ እያልን መጸለይ እንዳለብን መስገድ እንዳለብን ራሱ አምላካችን በመንበርከክ መጸለይ እንዳለብን ተንበርክከን ተንበርክኮ አሳይቶናል። ተመልክቱ። አሁን እኔና እናንተ በቃ ከየት እንዳመጣ ነው አናውቅም። በእርግጥ በዚህ ስፋትና ጥልቀት ያለው ትምህርት እና አገልግሎት አልተሰጠም። አሁን ለዛ ነው እኔና አንዳንድ ሰዎች ይሄንን ስንል የሚቃወሙ ሰዎች አሉ። ነገር ግን አሁን ከሚቃወሙት ጋር አይደለም ጊዜያችንን ማጥፋት ያለብን፣ ከሚጠቅመን ጋር፣ ከሚጠቅመን መልእክት ጋር፣ ከእግዚአብሔራዊ ሀሳብ ጋር፣ ከመጽሐፍ ቅዱስ ቃል ጋር ነው መሄድ ያለብን ይህንን ቪዲዮ ይጠቅማልና፣ ለወገን፣ ለዘመዶቻችን፣ ለጓደኞቻችን ሁሉ ሼር እናድርገው። ርኩሳን መናፍስት ጸዋጋና ጋራት በዚህ ያፍራሉ፣ ይጋለጣሉ፣ ይንበረከካሉ፣ ይገዛሉ፣ ይታሰራሉ። ምክንያቱም ያልተንበረከከ፣ ያልተቀጠቀጠ፣ ያልተሰገደ መንፈስ በቀላሉ ሊጋለጥ በቀላሉ ሚስጥር ሊያወጣ አይችልም። ስለዚህ እኔና እናንተ እየሰገድን እየቀጠቀጥን፣ ጠዋትና ማታ በማንኛውም ቦታና ሁኔታ ሆነን መጸለይ እንዳለብን ሰው አይደለም፣ እግዚአብሔር አስቀምጦልናል። ይሄ የሰው ሀሳብ አይደለም፣ የእግዚአብሔር ሀሳብ ነው፣ መለኮታዊ ሀሳብ ነው፣ መለኮታዊ ትዕዛዝ ነው። ለእኔና ለእናንተ የሚጠቅመንን እግዚአብሔር በመጽሐፍ ቅዱስ አስቀምጦልናል። እያነበብን መጠቀም ያለብን ማነዋል ማለት ነው። አንድ እቃ ስትገዙ አሁን ማነዋል አለው ፣ ሰው እንዴት መጠቀም እንዳለበት በጽሁፍ ተቀምጦለታል። ስለዚህ የሕይወታችን ማነዋል መጽሐፍ ቅዱስ ነው። የነፍሳችን ኃጢአትም ለማድረግ የኃጢአተኞች ማነዋል አለ። እነማን ምን ሰርተው ተጠየቁ? ምን ደረሰባቸው? እነማን ምን አድርገው ጽድቅን፣ ክርስቶስን ጽድቅ የሆነውን ህይወት የሆነውን የጽድቅ ምንጭ ሀገር የሆነውን ክርስቶስን እንዴት አገኙት? እንዴት ቅዱስና ቅድስት የሚለውን ስብ አገኙት? የሚለውን መጽሐፍ ቅዱስ ስንመለከት የህይወታቸው ማነዋል እዛ ላይ ያለ ማለት ነው። ስለዚህ የህይወታችን ማነዋል፣ የህይወታችን መንገድ፣ የህይወታችን መርህ፣ የህይወታችን ብርሃን፣ የህይወታችን መንገድ መጽሐፍ ቅዱስ ነው። ይሄንን ቪዲዮ አሁንም ሸር አድርጉት በአምደ ቅዱስ ሚካኤል ስም ነው የምላችሁ። ሌላው እንግዲህ አሁን ወደ አምደ ቅዱስ ሚካኤል ጉዞ የሚኖረን መስከረም አስራ አንድ ይሆናል ማለት ነው። ከዛ ወዲህ መቋሚያ የሚጣለው ወይም የመቋሚያ አውድ የሚያልቀው የመጨረሻው መቼ ይሆናል ማለት ነው? ሐምሌ 12 ቀን ነው መቋሚያ የሚጣለው። በዛን ጊዜ እንግዲህ ሂድልን የምትሉ ሰዎች፣ ጸሎት ማስደረግ የምትፈልጉ ሰዎች ክረምቱን እንግዲህ ያው የርኩሳን መናፍስት የመናፍስቱ አለም ልጆች ቀጣይ ብሩህ ዓመት፣ አዲስ ዓመት ሲመጣ አዲስ ሕይወት፣ አዲስ እቅድ ስለምናስብ ያንን እቅዳችንንና ያንን ፕሮግራማችንን ለማበላሸት ክፉ ሰዎችና ክፉ መናፍስ እነሱም እንደዚሁ ዝግጅት የሚያደርጉበት ስለሆነ ጸሎት አስደርግልን ምትሉ ካላችሁ በዛን ጊዜ ከወድሁ ትነግሩኝና ታጽፉኝና ይዤ እሄዳለሁ። በግል ማለት ነው። እንደ ማህበር ወይም ደግሞ በጉዞ አይመችም። ለምን? መንገዱ በጣም ከባድ ነው። ያያችሁ ሰዎች አይታችኋል። እስከ ሶስት ቀን ድረስ ስትራፍ አይርቅም ማለት ነው። ዳገት ቁልቁለቱ ነው። አሁን ደግሞ ዝናብ ስለሆነ ጭቃ ስለሆነ በጣም ከባድና ከባድ ስለሚሆን ስለዚህ በዛም ቀን ጸሎት ማስደረግ እንፈልጋለን የምትውሉ ሰዎች ካላቸው ከወድሩ እንዲታሳውቁኝ። ምክንያቱም ቅድም ብያቸኋለኝ መንፈሳዊ ዝግጅት ያስፈልጋል ቀደም ብለን መዘጋጀት አለብን ማለት ነው። ከደረሰ በኋላ እኔም ሌላ ፕሮግራም ሊኖረኝ ስለሚችል ከደረሰ በኋላ እንደዚህ ነው ብትሉ፣ ያው ያንን ፕሮግራም ሰርዤ ወደዚኛው ፕሮግራም ሊሄድ ስለማልችል፣ የዛን ጊዜ ጸሎት ማስደረግ የምትፈልጉ ሰዎች ከወዲሁ ታናግሩኝ። ያላችሁ በተረፈ እንግዲህ አሁን ከትንሽ ጊዜ ቀናት በኋላ እንዲሁ በቴሌግራም ግሩፕ ይኖረናል። አገልግሎቱ ይቀጥላል። እንዴት መማማር፣ እንዴት መስገድ፣ እንዴት መሰባሰብ እንዳለብን፣ እንዴት መዳን እንዳለብን በሰፊው የምንማረበት ጊዜና ቀን ሩቅ አይደለም ማለት ነው። እግዚአብሔር ከሁላችን ጋር ይሆንልን። ይህንን ቪዲዮ ያያችሁ የተመለከታችሁ የሰማችሁ ሁሉ ላላየው ላልሰማው ሼር አድርጉት። እኔ ፍጹም በሆነው በክርስቶስ ፍቅር ወዳቸዋለሁኝ። ያለ ጸሎት ያለ ስግደት እንዳትውሉ እንዳታድሩ። ምክንያቱም የሰው ልጅ ምግብ ስጋዊ ምግብ እንደሚያስፈልገው ሁሉ የነፍስ ምግብም ያስፈልገዋል። ለነፍሳችን ምግቧ የእግዚአብሔር ቃል ስለሆነ የእግዚአብሔር ቃል ከሁላችን ጋር እንዲሆን ደግሞ ባቢዎች ረሃብተኞች እንዳንሆን ቃሉን ያልሰማ ይደርቃል ይሰበራል ይቃጠላል፣ ማለት ነው። ይጠፋል ማለት ነው። እንዳንጠፋ፣ እንዳንሰበር፣ እንዳንዘርግ ህይወታችን በረሃ እንዳይሆን፣ ሰላም። እግዚአብሔር ከሁላችን ጋር ሆነልን፣ ጥበብ ማስተዋሉ ያድለን። ሰላም።